አላህ ቁርአን ላይ ሁለት ባለላ ወስቶች ሲጣሉ ወዴት መመለስ እንዳለብን ወደእሷ ቤተሰብና ወደሱ ቤተሰብ መልሶስ ነው የሚለው አላህ። አሁን የሙስሊሙ ማህበረሰብ ጋብቻ ላይ ችግር ሲፈጠርበት የት ነው ያለው? ቲክቶክ ላይ ያላህን የነብዩን ቃል ስለማያውቁት፣ አግብቻት ሁለት መቶ ብር ሰጥቻት መቶ ብር እንዴት እንዳረገችው አላቅም። ለማን ነው የሚናገረው? ለፋጅር አንዷ ጭራሽ ጤነኛ ያልሆነችዋ። የተወሰኑ ባሎች ለፍች ፈጥቻለሁ፣ እስላም ላይ ተላለች። ቻና ላይ ወጥ የእስላምን ገጽታ ለማበላሸት ስንያ የሚባልቀ ስርያ የሚባል የድብቅ ንቃ ይቻላል ትላቸዋለች አረባ ክሽ ላታልካቢሮ ይቻላል? አዎ ትለዋለች። ይሄ ከራሷ ጅህልና ከራሷ ማህይብነት ወይንም ደግሞ አንዳንዶቹ የሚሰሩት ድራማ ዛሬ ሚዲያ ላይ ወጥቶ ከአንድ ጋዜጠኛ ጋር ቃለ ምልልስ ሲያደርጉ በጣም ብዙ ሰው ይመለከታቸውና ዩቱብ ላይ ክፍያ ይከፈላቸዋል በዶላር ያንን ዶላር ለመቀበል እስላም ላይ ነው፣ ጥቁር ነጥብ ነው ከእስላሞች ያሉ ሰዎች እስላምን እንዳይወዱት በተለይ ሴቶች እንደዚህ አይነት ነገር ስለማይወዱ እስላም ለካ እንደዚህ አይነት ነገር ይፈቅዳል እንዴ ፈውዳ ነው እንዴ እንዲሉ የሚያደርጓቸው ስማቸው የሙስሊም ስም ነው ይስገቡ አይስገቡ አናውቅም ስማቸው ሙስሊም ነው አናውቅም ግን ሚዲያ ላይ ሲቀርቡ ሙስሊም ነው ብሎ ነው ውስጣቸው ባዶ ነው ሐራም ሐላል አያውቁም ሰብሰብ ካደረጉ በኋላ ይሄ በእስላም አይቻልም ይሄ በድብቅ

አልሐምዱሊላህ እኛ ማዕከላችን ላይ የአላህ ኪታብ የነቢዩ ዓለይ ሰላቱ ሰላም ሀዲስ አለ፣ ዑለማዎቻችን አሉ። ማዕከላችን ላይ መፍትሄን ማግኘት እንችላለን። ነፍስያችን ገደብ ካደረገ በነቢዩ ዓለይ ሰላቱ ሰላም ጊዜ እኮ ይከሰት ነበር። አይደለም እንዴ? ሰሃቦች እኮ ሁሉም ተግባብቶ አይደለም። ከምስቱ ጋር ተጣልቶ የሚመጣ ሰሃባ ነበር። ከባሏ ጋር ተጣልታ የምትመጣ ሰሃባ ነበረች። ነቢዩ